የአዲስ አበባ ከንቲባ ወይዘሮ አዳነች አበቤ ከፍተኛ ተቃውሞ ከፓርቲው ገጠማቸው። ወይዘሮ አዳነች አበቤ የተወገዙበት አንገብጋቢ የተባለው ጉዳይ ምንድን ነው? ፓርቲውስ በይፋ እንዴት ሊያውግዛቸው ቻለ? መረጃውን በስፋት እንመለከታለን። ጠቅላይ ሚኒስትር አብይ አህመድ እጣ ፈንታ ነው ሲሉ የገለጹበት ጉዳይ ምንድን ነው? ግብረ ሰዶማዩን ወጣት በአዲስ አበባ በተመለከተ መረጃም ይዘንላቸዋል። በሌላኛው መረጃችን ደግሞ ኤርትራ ከትራምፕ እጅ ላይ ወድቃለች። ከፍተኛ ውጥረት ውስጥ ያለው የኢሳያስ አፈወርቂ መንግስት ሌላ ትኩሳት ውስጥ ገብቷል። ይህንን መረጃ በስፋት የምናስደምጣችሁ ይሆናል። በሌላኛው መረጃችን ደግሞ ፑቲን በቀል ይፈልጋሉ ሲሎ ትራምፕ ያጋሩት መረጃ እጅግ አነጋጋሪ ሆኗል። ይህንን መረጃ በስፋት በዝርዝር መረጃችን የምናስደምጣችሁ ይሆናል። ሰላም ጤና ይስጥልን በመላው ዓለማት የምትገኙ ዴ ታርጌት ኒውስ ቤተሰቦቻችን በያላችሁበት የዓለም ስፍራ ሁሉ ሰላማቸው ይብዛልን እያልን እነሆ ለቻናላችን አዲስ ከሆናቸው ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑን በተጨማሪም የደወል ምልክቷን በመንካት ዘላቂ ቤተሰብነትን ከእኛ ጋር እንደት መሰርቱ እንዲሁም በየዕለቱ የምንለቃቸው ቪዲዮዎችን ከወደዳችሁ ላይክና ሼር እንድታደርጉልን እየጠየቅን ወደ መረጃዎቹ እናመራለን። መልካም ቆይታ። ትራምፕ ኤርትራና ሶማሊያን ጨምሮ ከ12 ሀገራት ዜጎች በላይ ወደ አሜሪካ እንዳይገቡ አዋጁን ፈረሙ። ኤርትራ ሌላ ትኩሳት ተጨምሮባታል። ከሰሞኑ በተለያዩ ጉዳዮች ውጥረት ውስጥ ያለችው ኤርትራ ተጨማሪ ሌላ ትኩሳትም ሆኖባታል። ፕሬዚደንት ዶናልድ ትራምፕ ረቡዕ አመሻሽ ላይ የፈረሙት አዋጅ የብሔራዊ ደህንነት ስጋትን ለመቀነስ በሚል ከነዚህ ሀገራት ዜጎች በልዩ ሁኔታዎች ካልተፈቀደ በስተቀር አሜሪካ እንዳይገቡም ይከለክላል። ሙሉ በሙሉ ዜጎች ወደ አሜሪካ እንዳይገቡ የታገዱባቸው አስራ ሁለት ሀገራት አፍጋኒስታን፣ ማይናማር፣ ቻድ፣ ኮንጎ ሪፐብሊክ፣ ኢኳቶሪያል ጊኒ፣ ኤርትራ፣ ሂቴ፣ ኢራን፣ ሊቢያ፣ ሶማሊያ፣ ሱዳን እና የመን ሲሆኑ በከፊል ደግሞ የተጣለባቸው ሰባት ሀገራት ዜጎች ደግሞ ቡሩንዲ፣ ኩባ፣ ላዎስ፣ ሴራሊዮን፣ ቶጎ፣ ቱርክሜኒስታን እና ቬንዙዌላ የሚመጡም ናቸው። ኋይት ሃውስ ባወጣው መግለጫ ትራምፕ ወደ ሀገራችን መጥተው እኛን ሊጎዱን ከሚፈልጉ አደገኛ የውጭ ተዋናዮች አሜሪካን ለመጠበቅ የገቡትን ቃል እየፈጸሙ ነው። ፕሬዚደንት ትራምፕ ሁልጊዜ ለአሜሪካ ህዝብ ደህንነት በሚጠቅም መልኩ ይሰራሉ ሲልም ተናግሯል። ወደ ቀጣይ መረጃችን ስናመራ ወይዘሮ አዳነች አቤቤ ከፓርቲው ከፍተኛ ተቃውሞ ገጥሟቸዋል። ኢያፓ ለከንቲባዋ የተሰጠውን ሽልማት አወግዛለው ሲል አስታወቀ። የያፓ የአዲስ አበባ ቅርንጫፍ ባወጣው መግለጫ የአዲስ አበባ የፓርቲዎች የጋራ ምክር ቤት ግንቦት 22 ከንቲባ ወይዘሮ አዳነች አቤቤ በሚገኙበት በከተማዋ አንገብጋቢ ጥያቄዎች ላይ ውይይት ለማድረግ ቀጠሮ እንደነበርም አውስቷል። ለዚህ ስብሰባ የሚሆኑ አንገብጋቢ ያላቸውን ጥያቄዎች በጽሁፍ አስገብቶ እንደነበርም አስረድቷል። ነገር ግን ምክንያቱ ባልታወቀ ሁኔታ ይህ ውይይት መሰረዙ እንደተገለጸ ያስረዳው ኢያፓ ይህ ውይይት ሰኞ ግንቦት አምስት እንደሚከናወን እንደተገለጸለትም ጠቅሷል። በዚህ ውይይት ላይ በአጀንዳው መሰረት ከከንቲባዋ ጋር በከተማው ሕዝብ ጥያቄዎች ላይ ውይይት ይደረጋል የሚል ተስፋ እንደነበረው ገልጾም፣ ይሁንና በዕለቱ ጥያቄዎቹ ወደ ጎን ተብለው ከንቲባዋ መሸለማቸውን አስታውቋል። የጋራ ምክር ቤቱ የገዢው ፓርቲ የገጽታ ግንባታ አንዱ ክፍል ሆኗል፣ ያለው ኢያፓ እንደ ምክር ቤት የተቋቋመለትን አላማ መካዳቸውንም ገልጿል። መግለጫው ሲቀጥልም አምስት ነጥቦችን አስቀምጧል። እነዚህም አንደኛ፣ የምክር ቤቱ አባል የሆነው ፓርቲያችን የወክላቸው አባላት ሳይወያዩና ሳያምኑበት የተሰጠው ሽልማት ህገ ወጥ በሆኑ እናወግዛለን። ሁለተኛ፣ ምክር ቤቱ ከአላማ ውጪ የገዢውን ፓርቲ አላማ በማራመድ ከሰራው ተደጋጋሚ ጥፋት ታርሞ የጋራ አላማችንን እንዲያራምድ፣ ሶስተኛ በመንግስት የጸጥታ ተቋማት የመብት ጥያቄ ባነሱ ዜጎች ላይ የሚፈጸመው ሰብአዊ መብት ጥሰት እንዲቆምና ጥያቄያቸው እንዲመለስ፣ አራተኛ መንግስት የኑሮ ውድነቱ በህዝብ ላይ ያደረሰውን ጫና ተገንዝቦ በአስቸኳይ መፍትሄ እንዲሰጥና፣ አምስተኛ ለጋራ ጥቅም ያቋቋምነውን ምክር ቤት የገዢው ፓርቲ ሸላሚና ልሳን እንዲሆን የማድረግ ጥረት እንዲቆም የሚሉ እጅግ ጥብቅ የተባሉ ውግዘቶችን አስተላልፈዋል። ከንቲባዋ እንዲሁም ምክር ቤቱ ለዚህ ጉዳይ ምላሻቸው ምን ይሆን የሚለውን ተከታትለን የምናደርሳችሁ ይሆናል። ወደ ቀጣይ መረጃችን ስናመራ በአዲስ አበባ የተያዘው ገብረሰዶማዊ ወጣት በገብረ ሰዶም ሙከራ ወንጀል በሌለበት የ15 ዓመት እስራት የተወሰነበት ተከሳሽን ተከታትሎ ለማረሚያ ማስገባቱን የካ ክፍለ ከተማ ፖሊስ መምሪያ አስታወቀ። ተከሳሹ የአስገድዶ መድፈር ወንጀል ሙከራውን የፈጸመው ታህሳስ 3 ቀን 2014 ዓ.ም በቀኑ ክፍለ ጊዜ በካ ክፍለ ከተማ ወረዳ 12 ከሚገኝ ጫካ ውስጥ ነው። የግል ተበዳይ የሆነው ሕፃን ብቻውን ወደ ጸጉር ቤት ሲሄድ ተስፋ በቀለ የተባለው ተከሳሽ በኃይል ጎትቶ ወደ ጫካ በመውሰድ ጥቃት ሊፈጸምበት ሲል ሕፃኑ ባሰማው ጩኸት የአካባቢው ኅብረተሰብ ደርሶ ከጥቃት በማዳን ወዲያው ለፖሊስ ጥቆማ ሊሰጥ ችሏል። ፖሊስ ጥቆማ ከደረሰው በኋላ አስፈላጊ ማስረጃዎችን በማሰባሰብ በተከሳሽ ተስፋ በቀለ ላይ በአቃቤ ሕግ ክስ እንዲመሰረትበት መደረጉን የካ ክፍለ ከተማ ፖሊስ መምሪያ ገልጿል። ተከሳሽ ዋስትና ተፈቅዶለት በቀጠሮ ቀን ያልተገኘ ሲሆን ጉዳዩን የተከታተለው በፌዴራል የመጀመሪያ ደረጃ ፍርድ ቤት የካ ምድብ ሰባተኛ ወንጀል ችሎት በበቂ ማስረጃ ካረጋገጠ በኋላ ግንቦት 3 ቀን 2014 ዓ.ም በዋለው ችሎትም በሌለበት 15 ዓመት ከአንድ ወር ጽኑ እስራት እንዲቀጣ ውሳኔ አስተላልፎበታል። ተከሳሹ ተይዞ ቅጣቱ ተግባራዊ እንዲሆን ፍርድ ቤቱ ትእዛዝ ከሰጠ በኋላ ፖሊስ ብርቱ ጥረት በማድረግ በቁጥጥር ስር በመዋል ለማረሚያ ቤት እንዳስረከበው ፖሊስ መምሪያው ጠቅሷል። በተለያዩ ወንጀሎች የተከሰሱ አካላት ዋስትና ተፈቅዶላቸው ጉዳያቸውን ውጭ ሆነው እንዲከታተሉ ሲደረግ የዋስትና መብታቸውን ተጠቅመው የፍርድ ቤት ቀጠሯቸውን በማክበር የቅጣት ማቅለያ በማቅረብ መከራከር እና ለሕግ ተገዢ መሆን እንደሚገባቸው የአዲስ አበባ ፖሊስ ጠቅላይ መምሪያም አሳስቧል። ወደ ቀጣይ መረጃችን ስናመራ ለእኔ ኢትዮጵያዊነት የጋራ እጣ ፈንታ ነው ሲሉ ጠቅላይ ሚኒስትር አብይ አህመድ ተናገሩም። ጠቅላይ ሚኒስትር አብይ አህመድ ከኢቲቪ ጋር ባደረጉት ልዩ ቆይታ በቅድሚያ የተነሳ ላቸው ጥያቄ የማንነት ጉዳይ ነው። በኢትዮጵያ በርከት ባሉ ሰዎች ላይ የማንነት አረዳድ ችግር እንደሚታይ ያነሱት ጠቅላይ ሚኒስትር ዶክተር አብይ አህመድ የሰው ልጅ በአንድ ማንነት ብቻ ሊገለጽ አይችልም ብለዋል። ማንነት በአንድ ነገር ብቻ ስንገልጽ፣ አንደኛውን አጉልተን ሌላኛውን ማኮሰስ ስንጀምር፣ የኢትዮጵያዊነት ምንነትና ትርጉም ትክክለኛውን ሚዛን ይስታልም ሲሉም ገልጸዋል። ጠቅላይ ሚኒስትሩ ስለ ማንነት ጉዳይ ምሳሌ አንስተው ሲያብራሩም ለምሳሌ እዚህ ቤት ውስጥ መቶ ኢትዮጵያውያን ብንኖር መቶ የምንሞላ ኢትዮጵያዊ ስንሆን ነው። እዚህ ካላችሁ ሰዎች መካከል ወንዶቹ ስልሳ ልንሆን እንችላለን። ከወንዶች መካከል የብልጽግና አባላት ተለዩ ቢባል ደግሞ ሃያ ልንሆን እንችላለን። ከብልጽግና ፓርቲ አባላት ሲቪል ኢንጂነሪንግ ተማሪዎች ተለዩ ብንባል ደግሞም ሶስት ልንሆን እንችላለን። ሁሉም የምንለያይበት የምንገለጽበትም ነው። ሁሉም የሚወድቀው ግን በኢትዮጵያዊነት ስር ነው ብለዋል። ከኢትዮጵያዊነት በታች ያሉ ማንነቶች አሉ፣ ነገር ግን እያነሱ ይሄዳሉ ወደ ትልቁ ወደ ሚሰበስበን ወደ ሚያጸናን እና ወደ ሚያዘልቀን ማንነት ይሰበስባል ተሰባሉ ሲሉም አብራርተዋል። የኢትዮጵያዊነት ማንነት ላይ ሳንግባባ በሌሎች ጉዳዮች ላይ መነጋገር አስቸጋሪ መሆኑን በማንሳትም የኢትዮጵያውያን ህብረ ማንነቶች የመለያየት ምክንያት እንዳይሆኑ እንደ አንድ ቤተሰብ የሚደረግ አሰባሳቢ ትርክትም ያስፈልጋልም ብለዋል። ማንኛውንም ትልሞቻችንን ልናሳካ የምንችለው በግዙፉ የኢትዮጵያዊነት ማንነት ውስጥ ነው። የኢትዮጵያዊነት አሰባሳቢ ትርክት ነው ሲሉ የገለጹት ጠቅላይ ሚኒስትር አብይ አህመድ በአሰባሳቢው የኢትዮጵያዊነት ማንነት ውስጥ ቀጣይ ትልሞችን ለማሳ ት ለነገ የሚሆንና ብሔራዊ ጥቅምን አስቀድመን ስራ መስራት እንደሚገባም አብራርተዋል። በቅርቡ በፈረንሳይ የኖተርዳም ካቴድራልን መጎብኘታቸውን በማስታወስም ቤተ ክርስቲያኑን ጀምሮ ለመጨረስ ሁለት መቶ ዓመታት መፍጀቱን ጠቁመዋል። ይህ የሚያሳየው ታዲያ የዚህ ቤተ ክርስቲያን ግንባታ የጋራ የሆነ ፈረንሳይ ጥቅም እንጂ የግለሰቦች ወይም ደግሞ የኩባንያዎች ጥቅም ሊሆን የማይችል መሆኑንም ነው የገለጹት። እንደ ጠቅላይ ሚኒስተሩ ገለጻ ብሔራዊ ጥቅም ከግል መነሻነት የተሻገረ በትውልድም ቅብብሎች መካከል የሚ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 ነው ታዲያ ትራምፕ ዩክሬንን ከሰሞኑ በሩሲያ ላይ ለፈጸመችው ጥቃት የከፉ ምላሽ ሊፈጽሙ መሆኑን ፑቲን ነግረውኛል ሲሉ በማህበራዊ ትስስር ገጻቸው ላይ ያስታወቁት። ዩክሬን ከአራት ቀን በፊት በሩሲያ የኒውክሌር መሰረተ ልማቶችና ሌሎችም ስትራቴጂካዊ ስፍራዎችም በድሮን እና በረጅም ርቀት ተወንጫፊ ቦምቦች ሩሲያን መደብደቧ ይታወሳል። ፑቲን ታዲያ ከትራምፕ ጋር በነበራቸው የስልክ ውይይት ለዩክሬን ድርጊት አጸፋ ምላሻቸው የከፋ እንደሚሆንም አስታውቀዋል። አሜሪካ ከኢራን ጋር በገባችበት የኒውክሌር ከተሰጠ አገባ ጉዳይ እንዲሁም ፕሬዝዳንቶቹ ተያይተዋል። ኢራንና አሜሪካ ወደ ስምምነት እንዲመጡ ለመወያየትና ለማደራደር ፈቃደኛ መሆናቸውን ፑቲን አስታውቀዋል። በጥቅሉ ከፑቲን ጋር የነበረኝ ከአንድ ሰዓት የተሻገረው የስልኩ ውይይት መልካም ነበር ሲሉ ነው ትራምፕም የገለጹት። ወደ ተመልካቾቻችን ለእሳቱ የነበሩን መረጃዎቻችን እኚህ ይመስሉ ነበር። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። በቀጣይ መረጃዎቻችን እስክንገናኝ ድረስ ቸር ቆዩልን።